ትሰራናለሽ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እስቲ እንተዋወቅ፣ ስምሽን እና የስራ ድርሻሽን። እኔ ሕይወት እባላለሁ የፕራይመሪ ሪል እስቴት የሽያጫ አማካሪ ነኝ። በጣም ጥሩ። እንግዲህ ዛሬ እያቀረባችሁ የምትገኙት በተለይም ደግሞ ፒያሳ ላይ የንግድ ሱቆችን ይዛችሁ ቀርባችኋል እና እጃችሁ ከምን ለማለት ነው ብቅ ያልነው። በቅድሚያ ግን እስቲ ድርጅታችሁ ማን ይባላል፣ ምን አይነት ስራዎችን የሚሰራ ድርጅት ነው፣ እንዲሁም ደግሞ አሁን ምን ላይ ነው የሚገኘው የሚለውን በተወሰነ መልኩ እናንሳ። እሺ፣ ስለመጣችሁ በመጀመሪያ በጣም ደስ ብሎናል። ድርጅታችን ቅድም እንዳልኩሽ ፕራይም ሪል ስቴት ይባላል። ከዚህ በፊት ላለፉት አስር ዓመታት በማሽነሪ ማቅረብ እንዲሁም በኮንስትራክሽን ዘርፍ ሀገሪቷ ላይ ሲያገለግል ቆይቷል። አሁን ላይ ደግሞ በማለቅ ላይ ያለ ሳይት ቦሌ ሚሊያም አዳራሽ ጋር አለን። በመቀጠልም ደግሞ አዳዲስ ሴቶችን ቦሌ ወሎ ሰፈር ቦሌ ጃፓን ላይ እየሸጠ እንገኛለን። አሁን ደግሞ ብዙ ሰው በጉጉት ሲጠብቀው የነበረውም ፒያሳ ላይ ከዚህ በፊት ታይቶ በማይታወቅ መልኩ እጅግ በጣም ዘመናዊና ውብ የሆነ የገበያ ማዕከል ይዘን የቀረብ ነው። በጣም ጥሩ እንግዲህ ያው ፒያሳ ላይ ብዙዎች የሚፈልጉት ቦታ እንዲሁም ደግሞ ሴንተር የሚባል ቦታ ነው። በዛ ቦታ ላይ ደግሞ የእናንተም ስም አብሮ እየተነሳን የሚገኘውና እስቲ ስለ እሱ የተወሰነ ነገር እናንሳ። ምን አይነት የንግድ ሱቆች ነው ያቀረባችሁ የምትገኙት? ጂፕላስ ስንት ነው የሚለሆነና አጠቃላይ ስለ ንግድ ሱቆች ውስጥ ይናንሳ አሁን ልክነሽ በአሁን ሰዓት ላይ እንግዲህ ፒያሳ በጣም ስማችን እየተነሳ ነው። ብዙ ማስታወቂያዎች ላይ ብዙ ታፔሎች ላይ ካየሽ ፕራይም ሪል እስቴት፣ ፕራይም ሪል እስቴት እየተባለ እየተነሳ ነው። እና ይህ የሆነበት ምክንያት ደግሞ እኛ ከኑር ሸገር ሪል ስቴት ጋር ከያት ኩባንያችን ጋር በመሆን ፒያሳ ላይ ከዚህ በፊት ታይቶ በማይታወቅ መልኩ ጂ ፕላስ ቴን የሆነ እጅግ በጣም ዘመናዊ የሆነ ከቱ ቤዝመንት ያለው ሰፊ የሆነ በመሐሙድ ሙዚቃ ቤት ጋር ሆኖ በሁለት በኩል አስፋልት ያለው የብዙ ሰዎችን ምርጫ ያገኘ ሳይት እየገነ የሚገባ ነው። ይሄ ሳይት እንግዲህ 1650 ካሬ ላይ ያረፈ ሲሆን በውስጡም ወደ 600 ሱቆችን ይይዛል ተብሎ ይገመታል። እዚህ ሳይት ላይ አራት ሊፍቶች አሉ፣ ሁለት ሊቬተር አለ። እጅግ በጣም በተመጣጣኝ ዋጋ ነጋዴዎችን ባስደሰተ ፕራይስ እየሸጥ እንገኛለን ማለት ነው። ፕራይስ እዛ ላይ የምታቀርቡት የካሬ መጠናቸው ምን ይመስላሉ? ከስንት ካሬ ጀምሮ ነው ሰዎች ማግኘት የሚችሉት? እኛ ፒያሳ ላይ የለየት ባለመልኩ ከዚህ በፊት ፒያሳ ላይ ተሽጦ በማይታወቅ ካሬ አማራጭ ነው እያቀረብን ያለ ካርገሽ ከሆነ በዚህ ካለፉት ሁለት ዓመት ጀምሮ ከ17 እስከ 20 ካሬ ነው ማክሲመም እየተሸጠ ያለው። ይህም ማለት ለወርቅ ቤት ብቻ የሚሆን ነው እንጂ ለሌሎች ነገሮች የማይሆን ነው እየተሸጠ ያለው፣ እና እኛ ያንን ነገር ለመቅረፍ ከ17 ካሬ እስከ 146 ካሬ ነው አማራጮችን ይዘን የቀረብ ነው ማለት ነው። ይህም ሲሆን ደግሞ ለወርቅ ቤት፣ ለካፌ፣ ለኮፊ ሀውስ፣ ለኬክ ቤት፣ ለሁሉም አገልግሎት ሰዎች፣ ክላይንቶች በፈለጉት መጠን ገዝተው በፈለጉት መጠን ስራዎቻቸው ላይ እንዲያውሉ አድርገን ነው። ሰፋፊ ካሬዎችም ከትናንሽ ካሬዎች ጀምሮ እየሸጥን ነው የምንገኘው ማለት ነው። በቁጥር ደረጃ ከ17 ካሪ እስከ 146 ካሪ ያለን። ትናንሽ ካሪ የሚፈልግ 17ም 20ም 25ም ካሪ ያለን፣ መካከለኛ ለካፌ ምናምን የሚፈልግ ደግሞ 50ም 60 ካሪዎችም አሉ። እንዲሁም ደግሞ ለኦፊስም ሆነ ለባንክ አገልግሎት የሚፈልግ ከሆነ ደግሞ ከ130 ካሪ እስከ 146 ካሬ ማግኘት ይችላሉ ማለት ነው። እንግዲህ ያው እንዳጠቃላይ ፒያሳ አካባቢ ያለን ነው እያነሳን ያለ ነው። ግን ለተመልካችም ግልጽ እንዲሆን እኔም ቦታውን ባቀው የት አካባቢ ነው ኤግዛክት የሚገኝ ፒያሳ የኛ ሳይት ያለው ምናልባት የድሮ ማህሙድ ሙዚቃ ቤትን ካወቅሽው፣ አሁን ላይ ፈረሰው እዛ ጋ ነው ያለው። ከዳውንታውን ፊት ለፊት እንዲሁም ከቸርቸር ጎዳና በሚያስኬደው በተቃራኒው ማለት ነው። ከዳውንታውን እና ከቸርቸር ጎዳና በሚያስኬደው መሀል ላይ የድሮ ማህሙድ ሙዚቃ ቤት ጋር ያለው አሁን ኖርማ ኢማጂኔሽን ከምስልብሽ፣ ሳይት ላይ ባልደረቦቻችን ስላሉ እዛ ሄዳችሁ ሳይቱን ጎብኝታችሁ ብትመጡ ሞር ለማብራራትም ስለሚመች እዛ ሄዳችሁ ብትመጡ መልካም ነው። በጣም ጥሩ። ተመልሳ እንገናኛለን ከአንቺ ጋር እንደምናለሽ ሰላም ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። እንግዲህ ከቢሮ ነው ቀጥታ አንቺ ጋር የመጣሁት ሳይታችሁ ላይ አካባቢው ምን ይመስላል ሎኬሽኑም ምን ይመስላል የሚለውን ለተመልካች ለማድረስ ነው። በቅድሚያ እንተዋወቅና ምን እንደሚመስል ደግሞ ካንቺ ጋር ቆይታ እናደርጋለን። እሺ፣ እንኳን ደህና መጣሽ። ሎዛ እባላለሁ። አሁን እንደምታዩ የምንገኘው ፒያሳ ውቢቷ ፒያሳ ላይ ነው። እዚህ ከጀርባችን እንደምታዩ የኢትዮጵያ ትልቅ ውቁር ሲሆነው አድዋ ዜሮ ዜሮ ይገኛል። ከዚህ ከአድዋ ዜሮ ዜሮ ፊት ለፊት ደግሞ በኑር ሸገር ፕሮፐርቲ የሚገነባው ሳይታችን ትልቁ አራዳ ግራንድ ሞል ይገኛል። በጣም ጥሩ። ወደዛ ትንሽ እንሂድና ደግሞ ምን እንደሚመስል አካባቢ ላይ ምን ምን እንደሚገኝ ጠቅላላ ያሉ ነገሮችን ትሰጭኛለሽ። እንደምትመለከቸው አካባቢው ላይ ትልቅ የሆኑ ሆቴሎች ኤሊያንን ጨምሮ ይገኙበታል። እንደገና መጋረጃ ቤቶች፣ ወርቅ ቤቶች፣ ትላልቅ የንግድ ቦታዎች ይገኙበታል። ፒያሳን እንደምታየው ከጊዜ በኋላ ትልቅ የንግድ ሴንተር ነው የምትሆኑ ነው በጣም ብዙ የንግድ ቦታዎች ያለበት ትልቅ የንግድ ሴንተር ነው። ከዛም በተጨማሪ ደግሞ ፒያሳ ላይ በየቀኑ እንደምታዩ ከአርባ እስከ ሀምሳ ሺህ የሚሆኑ ጎብኚዎች የሚመላለሱባት ትልቅ የንግድ ሴንተር ነች። እንግዲህ ያው ሰዎች አካባቢው ላይ የንግድ ሱቆች እንዲሁም ደግሞ የቤት አማራጮችን ሲገዙ ከሙሉ በተጨማሪ አካባቢው ላይ ምን አይነት ነገሮችን ልናገኝ እንችላለን ብለው ጥያቄ ሊያነሱ ይችላሉና ምናልባት ፒያሳ ላይ ምን ሊያገኝ ይችላሉ? በጣም ጥሩ ጥያቄ ነው። እዚህ አካባቢ እንደምታዩ እዚህ ጋር ትልቅ አድዋ 00 አለ። እዚህ በቂ የሆነ የመኪና ፓርኪንግ አለው። አድዋ 00 በጣም ብዙ ሰዎችን በአንዴ ማቆም የሚችሉበት እንደገና ደግሞ በሁለት በኩል አክሰስ የሚያደርጉ ሰፋፊ መንገዶች አሉ፣ በዚህ በመሀመድ በኩልና የዳውንታውን መንገድ። ከዛ በተጨማሪ ደግሞ ፒያሳ እንደሚተዋወቁ ትላልቅ ሆቴሎች አሉ፣ ኤሊያናን ጨምሮ። ብዙ የእምነት ተቋማቶች አሉ። ጊዮርጊስ ቤተክርስቲያን በቅርብ ርቀት አለ፣ መስጊዶችም አሉ እነዚህን ፋሲሊቲዎች ያገኛሉ በጣም ጥሩ እንግዲህ ያው በተወሰነ መልኩ ምን እንደሚመስል እያየነው ነበረ ያው ሎኬሽኖቹን በደንብ አሳይተሽናል ብዬ አስባለሁ ምናልባት የቀረ ነገር አለ የምትዩ ነገር ካለን ጨምርበት እና እኔ ደግሞ ወደ ቢሮ መለሳለሁ እሺ የቀረ ነገር አለ የምለው እንደነገርኩሽ ቅድም አሁን እያስገነባ ነው ያለው ትልቁ አራዳ ግራንድ ሞል ነው ግራውንቴን የሆነ ትልቅ የንግድ ሞል ነው እና ሰዎች የዚህ ንግድ ሞል ላይ ሱቅ ገዝተው ቢነግዱ በጣም በአጭር ጊዜ ውስጥ ትርፋማ መሆን የሚችሉበት አልያም ደግሞ ለአከራዬው ቢሉ በአጭር ጊዜ ውስጥ ሪተርኖር ኢንቨስትመንቱን መመለስ የሚችሉበት ትልቅ እድል ነው እና ይህን እድል ይዘንላችሁ ቀርበናል። የዚህ እድል ተጠቃሚዎች እንድትሆኑ እናሳስባለን። በጣም ጥሩ ስለሰጠሽ ማብራሪያ ስለሰጠሽን ጊዜ እጅግ አድርጌ አመሰግናለሁ። ቴንኪው ስለመጣሽ አመሰግናለሁ። አይታች መጣች፣ ሳይት አይተነዋል። እያንዳንዱ ነገሮች ሰዎች እዛ አካባቢ ላይ ቢገዙ ምን ሊጠቀሙ ይችላሉ የሚሉትን እንዳጠቃላይ ባልደረባች ጥሩ የሆነ መረጃ ሰጥታኛለች። ያው እንግዲህ እነዚህን የሱቅ አማራጮች የሚፈልጉ ሰዎች ዋጋው ስንት ነው ታዲያ ማለታቸው አይቀርም እና ስለ ዋጋው ደግሞ እናንሳ። እንግዲህ ሳይቱን እንዳየሽ ነው አሪፍ ሎኬሽን ላይ ነው ያለው። ነገር ግን ዋጋችን እንደ ሳይቱና እንደ ፕሮግረሱ አይደለም። በጣም በተመጣጣኝ መልኩ ነጋዴዎችንም ኢንቨስተሮችንም በጣም ባስደሰተ መልኩ ነው እየሸጥን ያለ ነው። እኛ ሳይት ላይ ቅድም እንደነገርኩሽ ከ17 ካሬ እስከ 146 ካሬ አማራጭ አለ። ከሰሚ ቤዝመንት እስከ ሰባተኛ ድረስ ሱቆችን ማግኘት ይችላሉ። ታዲያ እነዚህ ዋጋቸው ከ700 ሺህ ቅድመ ክፍያ ከ2 ሚሊዮን 200 ሺህ አጠቃላይ ክፍያ ጀምሮ ነው ማለት ነው። ትንሹ ካሪያችን 17 ካሪ ነው። ያችን ትንሿን ካሪ ለወርቅ ቤት ፈልጋለሁ የሚል ሰው በ2 ሚሊዮን 200 ሺህ አጠቃላይ ክፍያ ብቻ መግዛት ይችላል። አይ 146 ካሪውን ትልቁን ካሪ ነው የምፈልገው ካለ ደግሞ በ19 ሚሊዮን አጠቃላይ ክፍያ ጀምሮ መግዛት ይችላል ማለት ነው። ፒያሳ ላይ ከዚህ በፊት ታይቶ በማይታወቅ መልኩ እጅግ በጣም ተመጣጣኝ በሆነ ነጋዴውንም ሆነ ኢንቨስተሩ በአማካኝ ሁኔታ ነው እየሸጠን ያለ ነው። በጣም ጥሩ ስ ስለ አከፋፈል ሂደቱ እናንሳ። የዚህ ሳይት አከፋፈል ሁኔታ በአራት ነው የከፈል ነው እኛ ይህም ማለት ከ25 ፐርሰንት ጀምሮ ነው ዳውን ፔመንቱ። አንድ ሰው ክላይንት መጥቶ መግዛት ቢፈልግ ከ25 ፐርሰንት ዳውን ፔመንት ጀምሮ ነው የጀመርነው። ነገር ግን ከፍ እያደረገ ዳውን ፔመንቱን ከፍ እያደረገ ቢሄደ ቁጥር እኛ ደግሞ ለዛ ሰው ዲስካውንቶችን አውጥተንለታል ማለት ነው። ዳውን ፔመንት 25 ፐርሰንት መክፈል የሚፈልግ አሁን ላይ 25 ፐርሰንት ከፍሎ ቀሪውን 75 ፐርሰንት በአንድ አመት ከስድስት ወር ቤዝዶን ፕሮግረስ መክፈል ይችላል። ወይም ደግሞ አሁን ላይ 50 ፐርሰንት ዳውን ፔመንት መክፈል የሚፈልግ ሰው ደግሞ ከእያንዳ እያንዳንዱ ካሬ ላይ የ50 ሺህ ብር ዲስካውንት እናደርግለታለን። እንዲሁም 75 ፐርሰንት መክፈል የሚፈልግ ሰው ካለ ደግሞ ከእያንዳንዱ ካሬ ላይ የ75 ሺህ ብር ዲስካውንት ይኖረዋል። 100 ፐርሰንት የሚከፍል ደግሞ እስከ 33 ፐርሰንት ዲስካውንት አድርገን ከእያንዳንዱ ካሬ የ100 ሺህ ብር ዲስካውንት አድርገንለታል ማለት ነው። ይህም ማለት ቅድም የነገርኩሽ አሁን 17 ካሬዋ በኖርማል ቤዝድ ኦን ፕሮግረስ ለሚከፍል ሰው አሁን ላይ 700 ሺ ብር ከፍሎ አጠቃላይ የሚመጣው 3 ሚሊዮን 200 ሺ ብር ነው። ነገር ግን አሁን ላይ 100% የሚከፍል ሰው የ1 ሚሊዮን ዲስካውንት አድርገን በ2 ሚሊዮን 200 ሺ አጠቃላይ ክፍያ መክፈል ይችላል። እንዲሁም ደግሞ ትልቁ የሆነውን 146 ካሬ መግዛት ቢፈልጉ አሁን ላይ በ25 ዳውን ፔመንት ከፍለው ቀሪውን በአንድ ዓመት ከ6 ወር መክፈል ቢፈልጉ አጠቃላይ የሚመጣው 26 ሚሊዮን ነው። ነገር ግን አሁን ላይ መቶ ፐርሰንት የሚከፍል ከሆነ ደግሞ ሰላሳ ሦስት ፐርሰንቱን ዲስካውንት አንስተንለት የሰባት ሚሊዮን ዲስካውንት አድርገን በ19 ሚሊዮን ብቻ ፒያሳ ላይ መቶ አርባ ስድስት ካሬ ሱቅ ሊኖረው ይችላል ማለት ነው። ሶ የአከፋፈል ሁኔታው ክላይንቱ እንደፈለገ ነው። ከ25 ፐርሰንት ጀምሮ እስከ መቶ ፐርሰንት እንደፈለገ መክፈል ይችላል ማለት ነው። በጣም ጥሩ። በምን ያህል ጊዜ ውስጥ ታዲያ ለማጠናቀቅ እቅድ ይዛቸዋል? ሳይቱ ፒያሳ ላይ ነው። ፒያሳ ላይ ደግሞ መንግስት አዳዲስ ሕጎችን አውጥቷል። ፒያሳ ላይ የሚገነቡ ማንኛውም ህንፃዎች ከአንድ ዓመት ከስድስት ወር እንዳይበልጡ ሕግ አውጥቷል። ስለዚህ የእኛም ሳይት ማክሲመም በዛ ቢባል በአንድ ዓመት ከስድስት ወር ሙሉ ለሙሉ ይጠናቀቃል ማለት ነው። ይህም ማለት የዛሬ ዓመት ከስድስት ወር አራዳ ሞል እጅግ በጣም ውብ ተደርጎ ተሰርቶ ለገበያ ይውላል ማለት ነው። የምትገነቡት የንግድ ሱቆች ምን ያህል ጥራታቸውን የጠበቁ ናቸው? እስኪ ስለሱ ደግሞ በተወሰነ መልኩ እናንሳ። እሺ የኛ ድርጅት ለየት የሚያደርገው ነገር ኮንስትራክሽን ማቴሪያሎችን ኢምፖርት የምናደርገውም ሆነ ግንባታዎቹን የምናከናውነው እራሳችን ነን። ማለትም ከሌሎች ኮንስትራክሽን ድርጅቶች ጋር ምንም አይነት ንክኪ የለንም። ምናልባት ከዚህ በፊት ሰምተሽ ካወሽ ጀስቲክስ ኮንስትራክሽን የሚባል አለ። እሱ የራሳችን የእህት ኩባንያ ነው እና ሙሉን ሳይቶቻችን የምንገነባው በራሳችን ኮንስትራክሽን ማቴሪያል ኢምፖርት አድርገን በራሳችን የኮንስትራክሽን ድርጅት ስለሆነ ምንም አይነት የጥራት ጥያቄ አይኖረውም ማለት ነው። ለዚህ ምስክራችን ደግሞ ቦሌ ሚሊኒየም አዳራሽ ጋር ያለው ሳይታችን ነው። እጅግ በጣም በአሪፍ ኳሊቲ ነው የተሰራው። ይህም የሆነበት ምክንያት ደግሞ ቅድም እንደነገርኩሽ እያንዳንዱን ኮንስትራክሽን ቼክ የምናደርገው እያንዳንዱን የኮንስትራክሽን ማቴሪያሎች የምናስገባው እኛም ስለሆነ ደንበኞቻችን ምንም አይነት የኳሊቲ ጥያቄ ሊኖርባቸው አይችልም። በጣም ጥሩ። እስኪ ስለዚህኛው ሳይት ፋሲሊቲውን እናንሳ፣ ምን ምን ይኖረዋል? ራሱ ሞሉ ላይ ሙሉ ቅድም እንደነከርኩች ቱቤዝመንት አለው፣ ከዛ ጂ ፕላስቴ ነው የሚሆነው። ይሄም ማለት ቱቤዝመንቱ የፓርኪንግ በቂ የሆነ ፓርኪንግ አለው። እንዲሁም እዛ ላይ ሙሉ ላይ የገዙት ክላይንቶች እንዳይቸገሩ የከርሰ ምድር ውሃ አለው። ሙሉ ክብ ነው የሚሆነው ውስጡ እና እዛ ውስጥ አራት ሊፍቶች እና ሁለት ኤሌቬተሮች አሉት ማለት ነው። ይህም ማለት በየትኛውም ጥግ በኩል ያለ ሱቅ እኩል ፋሲሊቲ ነው የሚያገኘው። እኩል ከስተምር ያገኛል። አንድ ክላይንት ወደ ውስጥ ቢገባ ቀና ብሎ ሲያይ ሁሉንም ሱቆች እኩል ነው ተደራሽ የሚያደርጋቸው እና ሊፍቶችንም ሆነ ፓርኪንጎችንም ሁሉንም እጅግ በጣም ተመጣጣኝ በሆነ ውብ በሆነ መንገድ ነው እየገነባን የምንገኘው ማለት ነው። በጣም ጥሩ። ምናልባት ለተመልካች ግልጽ እንዲሆን አሁን እየገነባችሁ የምትገኙት ሙሉ በሙሉ ሱቅ ነው ወይንስ ቤትን ያጠቃልላል? እሺ፣ አሁን እየገነባን ያለናቸው ሚክስድ ዩዝ አፓርትመንት ነው። አራዳሞል ላይ ያለው ከሰሚ ቤዝመንት እስከ አምስተኛ ድረስ ለሱቅ አገልግሎት ነው የሚውላት። ስድስተኛ ፍሎር እና ሰባተኛ ፍሎር ሙሉ 146 ካሬ ሲሆኑ ለኦፊስነት እዛ ጋር የሚሰሩ ሰዎች ኦፊሳቸውን ማድረግ እንዲችሉ ለኦፊስ አገልግሎት ነው የሚሸጠው። እንዲሁም ደግሞ ከስምንተኛ ፍሎር እስከ አስረኛ ፍሎር ደግሞ የመኖሪያ ቤቶችን ባለሁለት እና ባለሶስት መኝታ ቤት አድርገን የመኖሪያ ቤቶችን ነው እየሸጠን ያለ ነው ማለት ነው። በዚህ አጋጣሚ እዛ እታች ያላቸውን ሱቆች እላይ ቤታቸው ሆኖ ጠዋት እየተነሱ ሱቃቸው እየሄዱ እንደፈለጉ እንዲሆኑ ሱቃቸውንም ቤታቸውንም አራዳ ሞል ላይ ማድረግ እንዲችሉ አድርገን በጣም ባሪፍ ሁኔታ ነው እየገነባን ያለ ነው። በጣም ጥሩ። ስለ ቤት አማራጮች በተወሰነ መልኩ እናንሳ። ቅድም እንደነገርኩሽ እንግዲህ እኛ ጋር ከስምንተኛ ፍሎር እስከ አስረኛ ፍሎር እዛው አራዳ ሞል ላይ ያለ ባለ ሁለት እና ባለ ሶስት መኝታ ከመቶ ካሬ እስከ መቶ ሀምሳ ካሬ ድረስ አማራጭ አለ። እንዲሁም ደግሞ ፒያሳ ላይ መኖር የማይፈልጉ ደግሞ የእኛ ሬል ስቴት ፕራይም ፕራይም የሆነ ሎኬሽኖች ላይ ሌሎች ሳይቶች አሉት። ቦሌ ሚሊኒየም አዳራሽ ጋር ግንባታው 85 ት ፐርሰንት የደረሰ አለ። እንዲሁም ደግሞ ቦሌ ጃፓን ላይ ቁፋራ የተጀመረላቸውን ቤቶች በካሬ በዘጠና ሺህ ብር ብቻ እየሸጥን ነው። በጣም ጥሩ። እንግዲህ ሀገራችን ላይ እጅግ በጣም ብዙ የቤት አልሚዎች አሉ። ከዛ አንጻር ደግሞ ብዙ ሰዎች ከትረስት አንጻር እንዲሁም